በድሮ ጊዜ አንድ በሽመና ሥራ ላይ ተሰማርቶ የሚኖር አባት ነበር ይህ አባት አንድ ልጅ ነበር የልጁ ስም አላዲን ይባላል አላዲን ከልጅነቱ ጀምሮ ከልጆች ጋር እየተጫወተ ጊዜውን ያሳልፋል አባቱን ማገዝ የማይወድ የወላጆቹን ትዕዛዝ የማያከብር አባቱ ሥራ በሚያዘው ሰዓት እሱን በማታለል ከልጆች ጋር ለመጫወት ተደብቆ የሚወጣ ልጅ ነበር አባትና እናት ሁል ጊዜ አላዲንን ይመክሩታል ከመምከርም አልፈው ይቆጡታል ይመቱታል። ነገር ግን እሱ ዛሬ በአንድ ጆሮ የሰማውን ነገ በሌላኛው በኩል ያፈሰዋል። ልክ አባቱ የሆነ ነገር ሲያዘው እሺ ብሎ ይወጣና ቁጭ ብሎ የሚጠብቁት ጓደኞቹ ጋር ሄዶ ከነሱ ጋር መጫወቱን ይቀጥላል። በዚህም ሁኔታ የተወሰኑ ጊዜያት አልፋሉ። አባቱ በጣም ያረጀ ስለነበር እድሜው እየገፋ ሲመጣ ስራ መስራት ይከብደዋል። ብዙም ሳይቆይ አባቱ ይሞታል። የእሱን ቦታ ተከታ መስራት የነበረባት የአላዲን እናት ነበረች። እቤት ውስጥ ከምትሰራው ስራም ጭማሪ የሞተባት የባሏን ስራ ተከታ መስራት ጀመረች። በዚህም ሁኔታ ላይ ግን አላዲን በጣም ሰነፍ ነበር። እናቱ ጋር ሆኖ እንኳን እሷን ከማገዝ ፋንታ ተኝቶ ያሳልፋል። እናቱም በጣም ትበሳጭበታለች። አንድ ቀንም አላዲን ከመንደር ልጆች ጋር እየተጫወተ ሳለ ወደዛ መንደር አንድ እንግዳ አካል ይመጣል። አላዲን የሚባል ልጅን ፈልጌን የመጣሁታል። አላዲንንም ሲያሳዩት ወደ እሱ ጋር ጠጋ አለና ሰላምታን አቀረበለት። በእውነታው ያ ሰው የመጣው ለሌላ ዓላማ ነበር። በጣም ኃይለኛ ጠንቋይ የነበረ ጥንቆላውን በሚሠራ ሰዓት ምድር ላይ የተቀበረ አንድ ፋኖስ እንዳለ ያስተውላል። ያንን ፋኖስ ለማውጣት ብዙ ታግሏል፣ ነገር ግን አልቻለም። በስተመጨረሻ የደረሰበት ነገር ያንን ፋኖስ ማውጣት የሚችለው አላዲን የተባለ ሰነፍ ሰው እንደሆነ አወቀ። ለዛም ነበር ከመንደሩ ተነስቶ ያ ሁሉ መንገድን አቋርጦ እና አላዲን ዘንድ የመጣው። አላዲንንም ሲመለከተው ወደ እሱ ጠጋ አለና፣ አላዲን ሆይ እኔ አጎትህ ነኝ፣ የአባትህን መሞት ሰምቼን የመጣሁት ያንተ አባት ለእኔ ወንድም ነው፣ ወንድሜ በመሞቱ በጣም አዝኛለሁ እያለ ማልቀስ ጀመረ። አላዲንም በመገረም እኔ እኮ አንድ ቀንም ቤተሰቦቼ አጎት እንዳለኝ አልነገሩኝም አለ። ጠንቋዩም፣ አዎ ልክ ነህ። እኔም አንድ ቀን ወደዚህ እመጣለሁ ብዬ አስቤ አላውቅም። የምኖረው በጣም ሩቅ ቦታ ነው። ነገር ግን የወንድሜ መሞት ስሰማ አልቻልኩም። ወዲያውኑ መጣሁኝ። አንተ ከእናትህ ጋር ብቻህን እንደምትኖር አውቃለሁ። እቤታችሁን አሳየኝና እናትህንም ልዘይራ ትፈልጋለሁ ይለዋል። አላዲንም ጠንቋዩ ያለውን ነገር አምኖ ወደ ቤት ይዞት ይሄዳል። አላዲንም ለእናቱ ዛሬ ትልቅ እንግዳ መጥቷል፣ የሞተው የአባቴ ወንድምን የመጣው ሊጠይቀን ከሩቅ ቦታ ነው የመጣው ይላታል። እናትም በመገረም አባትህ ወንድም አለው እንዴ? እንዴት እስካሁን አልነገረንም? ለምንስ ደበቀን? አለችው። አላዲንም እኔ ምሱን የገረመኝ አላት። እናቱን ቶሎ በል እንግዳውን አስገባው፣ ብቻውን አታቆመ ውጭ አለችው። ጠንቋዩም ገባ። እናትም በደስታ ምግብን ታቀራረብ ጀመር። በዛ መንደር ላይ አንድ ዘመድ ሊኖራቸው ይቅርና መጥቶ የሚጠይቃቸው እንኳን አንድ ሰው አልነበረ። ለዛም ያ ጠንቋይ ወደ እሷ ቤት በመምጣቱ ጠንቋይ መሆኑ ስላላወቀች ደስተኛ ነበረች። ምግብም መብላት ጀመሩ። በመሐልም ያ ጠንቋይ ለአላዲን እናት የአላዲን ሁኔታ እንዴት ነው ብሎ ይጠይቃታል። የአላዲን እናትም አጎንብሳ፣ እንባ እየተናነቃት አላዲን በጣም ሰነፍ ልጅ ነው አባቱ እንኳን በህይወት እያለ አንድ ቀን አግዞት አያውቅም ከልጆች ጋር መጫወትንና ጊዜውን ከነሱ ጋርን ነው የሚያሳልፉ። አባቱ ከሞተ በኋላ እንኳን እኔን የማገዝ ፍላጎት የለውም ትለዋለች። ጠንቋዩም ለአላዲን እናት እንደዛ ከሆነ እኔው ራሴው እዚሁ ሙያን አስተምረዋለሁ፣ በዛ ጥሩ ስራን ያገኛል ይላታል። እናትም ይህን ስትሰማ በጣም ተደሰተች። አላዲን የሚያስቸግርህን ነገር ቻለው እንጂ ይሄ በጣም ጥሩ ሀሳብ ነው ብላ ተደግፍለታለች። ጠንቋዩም እዛ አደረና በቀጣዩ ቀን ለአላዲን ልብስ ሊገዛለት ወደ ልብስ ገበያ ይወጣል። ለየት ያለ ልብስንም ገዝቶለት መሄድ ጀመሩ። በመሃል ሲሄዱ ያ መጥፎ ጠንቋይ ለአላዲን በጣም መሳጭ የሆኑ ታሪኮችንና ተረቶችን እየነገረው ነበር። አላዲንም ተመስጦ እየሰማ ስለነበር ወዴት እንደሚሄድ እንኳን አያውቅ። በታሪኩ ሰምጦ ዝም ብሎ ጠንቋዩን እየተከተለ ሄደ። በዚህም ሁኔታ በጣም ብዙ መንገዶችን ተጓዙ። የሆነ ሰዓት ላይ ነበር አላዲን ድካም ተሰማውን ግራ ይገባዋል። ከቤታቸውና ከመንደራቸው ርቀው በጣም ብዙ ተጉዘው በረሃ ላይ እንደገቡ ያስተውላል። ድካሙ በጣም ሲበረታበትም አጎቴ ሆይ በቀናል ከዚህ በላይ መሄድ የለብንም። ወደ ቤት መመለስ አለብን ይለዋል። ጠንቋዩም ወደዚህ ያመጣው አንድ ዓላማ ነው። እሱን ካደረግን በኋላ በሰላም እንመለሳለን ይለዋል። ትንሽ ከተጓዙ በኋላም ያጠንቋይ የሆነ ጋራ ስር እሳትን ማቀጣጠል ይጀምራል። ጠንቋዩም እሳቱ ላይ የሆነ የሆኑ ነገሮችን ሲጨምርበት ወዲያውኑ ያ እሳት ወደ ምድር በር ይቀየራል። አላዲንም ጠንቋዩ የሚያደርገውን ነገር በአግርሞት እየተመለከተው ነበር። ጠንቋዩም ለአላዲን ይህንን በር መክፈት የምትችለው አንተ ብቻ ነህ፣ ወደ በሩ ጠጋብልና በሩን ለመክፈት ሞክራለሁ። አላዲንም እሺ ብሎ ወደ በሩ ጠጋ ብሎ ያጎነብሳል። አጎንብሶ ያንን የምድር በር ለመክፈት ሲሞክር ወዲያውኑ በሩ ይከፈታል። በሩ ሲከፈት ወደ ውስጥ የሚያስገባ ትልቅ ክፍል ያለው ነበር። ጠንቋዩም ለአላዲን እንዲህ አለው፣ ወደ ውስጥ ስትገባ ጥንቃቄ ማድረግ ያለብህ ነገር አለ። ልክ እንደ ገባህ የምታገኘው ሦስት በሮችን ነው። አንደኛው በር በወርቅ የተሞላ ነው። እሱን ተዋውና ወደ ቀጣዩ በር ሂድ። በዛ ክፍል ውስጥ ብዙ ዛፎች አሉ እነዛ ዛፎች የያዙት ወርቅና ዳይመንድ ነው። ከነሱ ጎን አንድ የድሮ ፋኖስ አለ፣ እሱን እንድታመጣልኝ የምፈልገው። ፋኖሱን አግኝታ ከያዝክ በኋላ በውስጡ የፈለግከውን ነገር፣ አንተ የወደድከውንና የመረጥከውን ነገር መያዝና መውሰድ ትችላለህ። ይሄ ለአንተ ተፈቅዶልሃል ይለውና ጠንቋዩ በአላዲን እጅ ላይ ቀለበትን ያደርግለታል። አላዲን ውስጥ ከገባ በኋላ እሱን ለመከታተል እንዲመቸው ብሎ ነበር። አላዲንም ጠንቋዩ ያለውን ነገር ሙሉ በሚገባ ፈጽሞ ፋኖሱ ወደሚገኝበት ክፍል ይደርሳል። ፋኖሱንም ከተቀመጠበት አነሳውና ወደ ውጪ መመለስ ጀመረ። በሚመለስበት ሰዓት በጣም የሚያማምሩና በቀለም የታጀቡ ዛፎች ነበሩ። እኒህ ዛፎች በላያቸው ላይ የያዙት ወርቅ ብርና ልዑልን ነበር። ከፈለገው ነገር እንዲህ ስለተፈቀደለት አላዲን በደስታ መልቀም ጀመረ። እናቴን በዚህ አስደስታታለሁ። ለሷ ጥሩ ህይወትን እሰጣታለሁ። ጥሩ ስራን እናገኛለን ብሎ አሰበ። የቻለውን ያህል ብዙ ከሰበሰበ በኋላ ወደ መውጫው በር መራመር ጀመረ። የሰበሰበው በጣም ብዙ ስለነበር ደክሞት እያለከለከ ነው። ጠንቋዩም አላዲን እንደተመለሰ ሲመለከት፣ ጎበዝ አላዲን፣ አሁን ፋኖሱን አቀብለኝ አለው። አላዲንም በመገረም እኔን አውጣኝ እንጂ ከፋኖሱ በፊት እኔ ቀድማለሁ አለው። ጠንቋዩን አንተን አወጣሃለሁ፣ ነገር ግን ቅድሚያ ፋኖሱን ስጠኝ አለው። አላዲን ግራ ተጋባ፣ በጣምም ተናደደ። ቅድሚያ እኔን አውጣኝ አሊ አልሰጥህም። እኔን ስታወጣኝ እኮ ፋኖሱ ከኔ ጋር ስላለ አብሮ ይወጣል። ስለዚህ መጀመሪያ ኔን አውጣኝ አለው። ጠንቋዩ በጣም ተናደደ። ለብዙ ሰዓታት ይከራከረውና ይጮህበት ጀመር። አላዲን ግን አሻፈነኝ አለ። ቅድሚያ እኔን አውጣኝ፣ ከዛ በኋላ ፋኖሱን ታገኛለህ አለው። በጣም ብዙ ከተጨቃጨቁ በኋላም ጠንቋዩ በመናደድ አላዲን ላይ በሩን ዘግቶበት ይሄዳል። አላዲንም መጮህ ጀመረ። በጣም ጨነቀው፣ ነገር ግን የሚሰማው ሰው አጣ። ጠንቋዩ ተናዶ ያንን ቦታ ለቆ ሄዶ ነበር። አላዲንም በጣም ጨንቆት ሌላን በር ካገኘሁ ብሎ በዛ ጉድጓድ ውስጥ ለውስጥ መሄድ ጀመረ። ነገር ግን መንገዱ በጣም ብዙ ስለነበር መውጫ በርን ሊያገኝ አልቻለም። አላዲንም ቁጭ ብሎ ማልቀስ ጀመረ። ወዲያውኑ ያኔ እናትና አባቱ እሱ ላይ ሲያለቅሱበት አግዘን ሲሉትን ብያለ ከልጆች ጋር ሲጫወት ያሳለፈውን ጊዜ ትዝ አለው። እነሱ ላይ ያደረሰው ግፍ ነው አሁን ሰበብ ሆኖ እዚህ እያሰቃየኛለው ብሎ ማልቀስ ጀመረ። ብዙ ካለቀሰ በኋላም ሳያስበው አላዲን እጁ ላይ ጠንቋዩ ያደረገለትን ቀለበት ማሸት ይጀምራል። ወዲያውኑም አንድ አነስ ያለ ጂኒ ፊት ለፊቱ ድቅና ድቅን አለ። አላዲን መጀመሪያ ሲመለከተው በጣም ደንግጦ ነበር። ነገር ግን ያ ጂኒ «አለቃዬ ሆይ ምን ልታዘዛሉ? አላዲንም ይህንን ሲሰማ በጣም ተደሰተ። ወዲያውኑ ለዛ ጂኒ እናቴ ጋር ውሰደኛለሁ። ጂኒውም ትእዛዘ ተፈጻሚ ይሆናል አለቃ አለውና፣ ቀጥታ የቤቱ ደጃፍ ላይ ያስቀምጠዋል። አላዲን ያየውን ነገር ማመን አቃተው። ወደ ቤትም ገብቶ እያለቀሰ እናቱ ላይ ተጠመጠመ። እናቱንም ይቅርታ ጠየቃት። በጣም ደክሞት ስለነበር ገብቶ ለብዙ ሰዓታት ይተኛል። እናት ልጇ ደክሞት ስለነበር ከእንቅልፉ ልትቀሰቅሰው አልፈለገች። በራሱ ጊዜ ይነሳ ብላ ተወችው። ከእንቅልፉ ሲነሳም እናቱ ሰሞኑ ሰፍቼ ያዘጋጀኋቸው ልብሶች አሉ፣ እሱን ወደ ገበያ አውጥተህ ሽጠው ለቤትም የሚሆን ቀለብ ገዝተህ ና አለችው። ይህንን እያለችው ወደ አላዲን ስትመለከት ሳታስበው ያንን ያረጀና አቧራ የለበሰውን ፋኖስ ትመለከተዋለች። እናቱም ፋኖሱ እንዴት ነው የሚያምረው እያለች በጨርቅ መጥረግ ጀመረች። ነገር ግን ወዲያውኑ አላዲን ከዚህ በፊት ካጋጠመው የበለጠና ትልቅ የሆነ ጂኒ ብቅ አለ። ምን ልታዘዛችሁ አለቃ ይሁ እያለ ይህንን የተመለከቱት እናትና ልጅ በጣም ደንግጠው ነበር፣ በተለይ እናት። ነገር ግን አላዲን ወዲያውኑ ያ ጂኒ ትዝ አለው። ጠንቋዩም ይህንን ፋኖስ የፈለገው ዝም ብሎ እንዳልሆነም አወቀ። አላዲንም ለጂኒው እንዲህ አለው፣ ለእኔና ለእናቴ ጥሩና የተሻለ የምትለውን ምግብ አቅርብልን አለው። ያ ጂኒ ምንም አልቆየም ነበር። ወዲያውኑ ከፊት ለፊታቸው ያለው ጠረጴዛ በምግብ ይሞላል። እናትና ልጅም ባዩት ነገር ተገርመው እስኪጠግቡ ድረስ ከፈለጉት ምግብ እያማረጡ መብላት ጀመሩ። በልተው ከጨረሱ በኋላም ምግቡ የቀረበላቸው ትሪ በጣም ያምር ስለነበር አላዲን ወደ ገበያ አውጥቶ ይሸጠዋል። የገዛውም አንድ ትልቅ ነጋዴ ስለነበር ጥሩ ትርፍን አግኝቶበታል። ከዛን ቀን በኋላ አላዲን ያንን ፋኖስ በመጠቀም ምግብ ባስፈለጋቸው ሰዓት ጠረጴዛው በምግብ እንዲሞላ ያደርጋሉ። በዚህም ጥሩ ኑሮን መኖር ጀመሩ። አንድ ቀን አላዲን በከተማው ላይ የተዘዋወረ ሳለ በድንገት የከተማው መንገድ ተዘግቶ ወታደሮች አንድ አይነት ልብስ ለብሰው አንዳንዶቹ ጥሩምባን እየነፉ ከበሮን እየመቱ ይመለከታል። ብዙም ሳይቆይ አንድ የሚያምር ነጭ ሰረገላ ይመጣል። በውስጡ የንጉሡ ሴት ልጅ ነበረች። በጣም ውብና ጥሩ ጸባይ ያላት ልጅ ነበረች። አላዲንም ይህንን ሲመለከት በጣም ይወዳታል፣ ሊያገባትም ይፈልጋል። ቀጥታ ወደ እናቱ ጋር ይሄዳል። እኔ ዛሬ የንጉሱን ሴት ልጃይቼ ነበር፣ እሷን ላገባት እፈልጋለሁ። አንቺ ሄደሽ አስፈቅጅልኝ ይላታል። እናትም ግራ በመጋባት ምን ሆነሃል? እኔ እንዴት ነው የሚሄደው? ንጉሱ ከሱ ዘንድ የሚያቀርበው እንደሱ ከሌላ ግዛት የመጡትን እና ባለ ሀብቶችን ብቻ ነው የሚቀበለው። ለዚህም ነበር እናትም ቢያለችው አላዲን ግን አይሆንም አለ እኔ ዘንድ ንጉሡ አይቶት የማያውቁት ብዙ ወርቆችና ብሮች አሉ። እሱን እንደ ስጦታ አድርገሽ ይዘሽ ትሄጃለሽ ይላታል። እናትም በሐሳቡ ተስማማለች። ነገር ግን ይህን ሁሉ ገንዘብ ኬት ነው የምታመጣው? አለችው። አላዲንም ለሱም ማታስቢ። እኔ ያጠንቋይ እዛ ጉድጓድ ውስጥ ጥሎኝ ሲሄድ የለቀምኳቸው ብዙ ወርቆችና ብሮች አሉ። እሱን እንደ ስጦታ አድርገል ለንጉሡ ይዘሽለት ትሄጃለሽ ይላታል። እናቱ ሀሳቡ በጣም ቢከብዳትም እሺ ትለዋለች። ነገር ግን የለቀምከው ያ ወርቅና ብሬት አላሳየኝ አለችው። አላዲንም ምንም ሳይግደረደር ወርቅና ብሮቹን ጌጣጌጦቹንና ጌጦቹንና ዳይመንዶቹን አውጥቶ ያሳያታል። እናትም ባየችው ነገር በጣም ተገረመች። ሳታስበውም ፈዛ ቀረች። እናቱም በጣም ጥሩ ነው የለቀምካቸው ወርቅና ብሮች፣ በጣም የሚያምሩና የማይታመኑ ናቸው። ስለዚህ እድላችንን ለመሞከር ይህንን ወርቅ እንደ ስጦታ አድርጌ ይዤው እሄዳለሁ ትላለች። እናትም የአላዲን ሐሳብ ቢከብዳትም ያዘጋጀላትን ወርቅና ብሮች ይዛ ንጉሱ ዘንድ ትቀርባለች። ነገር ግን ንጉሱ ዘንድ የሚመላለሱ ብዙ አይነት ሰዎች ነበሩ። ለዚህም የአላዲን እናት ቀርባ እነሱን ለማግኘት ጊዜ አላገኘች። ወታደሮቹም በተራ ነው ሰልፍ ጠብቁ አናስገባም አሉ። የአላዲን እናትም ብዙ ጊዜ ተመላለሰች። በስተመጨረሻም እሷም ንጉሱን ለማናገር እድልን ታገኝና ወደ ንጉሱ ጋር ትገባለች። ንጉሱ ዘንድም ቀርባ ሰላምታን ካቀረበች በኋላ አላዲን የሰጣትን የስጦታ አይነቶች ፊት ለፊት አስቀመጠችው። የወርቅ የብር አይነት በተለያዩ ቀለማት የታጀቡና የሚያምሩ ነበር። ንጉሱም ይህንን ሲመለከት በጣም ተገረመ። ከዚህ በፊት እንዲህ ያለ የሚያማምሩ ወርቆችና ብሮችን አይቶ አያውቅም። ወዲያውኑም ምን እንታዘዝ አላት። የአላዲን እናትም አንድ ልጅ አለኝ አላዲን የሚባል የእርሱን የተከበረች ልጅ ካየ በኋላ እሷን ማግባት እፈልጋለሁ ብሎ ነው ይህን ሁሉ ስጦታ ለእርሶ የላከላችሁ አለቻቸው። ንጉሡም ፈገግ እያለ ታዲያ ምን ችግር አለሁ? ልጄን ከሶስት ወር በኋላ ድረዋለሁ አለ። የአላዲን እናትም ይህንን ስትሰማ በጣም ተደሰተች። ለልጇ መሄድ ብስራቱን ነገረችው። ከሶስት ወር በኋላ ንጉሡ ልጁን እንደሚድርህ ነግሮኛል አለችው። አላዲንም በደስታ የሚያደርገውን ነገር አጣ። ተነስቶ እናቱንም አቀፋት የሚሳካ መስሎ አልታየውም ነበር። ገና ከሁለት ሳምንታት በኋላ ግን እናት ወደ ገበያ እየሄደች ሳለ እስከ ንጉሡ ቤተ መንግስት ድረስ አሸብርቆ ነበር፤ ሰርግ ያለ ይመስላል። የአላዲን እናትም ግራ በመጋባት መንገድ ላይ ያገኛቸውን አንድ ሰው አስቁማ ይሄ ሁሉ ነገር የተዘጋጀው ለምንድን ነው ብላ ጠየቀች። ሰውየውም ይህማ የሰርግ ፕሮግራም ነው፤ ንጉሡ ሴት ልጁን ለሌላ ቤተ መንግስት የንጉሥ ልጅ ሊድረው ወስኗል ለዛ ነው ይህን የመሰለ ፕሮግራም የተዘጋጀዋል። የአላዲን እናትም ይህንን ስትሰማ በጣም አዘነች። ወዲያውኑ ወደ ገበያ መሄዷን ትታ ወደ ቤት ተመለሰችና ለአላዲን ነገረችው። ንጉሡ አላዲንን ትቶ ሴት ልጁን ለሌላ ሰው ሊድር እንደሆነ ነገረችው። አላዲንም በጣም ደነገጠ። ቁጭ ብሎ ማሰብ ጀመረ። ወዲያውኑም አንድ ሀሳብ ይመጣለትና ፋኖሱን አውጥቶ ሲያሸው ያ ትልቅዬ ጂኒ ይወጣል። ጂኒዮም አለቃዬ፣ ሆይ ምን ልታዘዝ አለው አላዲንም የንጉሱ ሴት ልጅ የምታገባው ሰው አለ፣ ልክ ከሷ ጋር በሚሆንበት ሰዓት ላይ አንስተህ ከሷ አርቀው፣ በጣም እንዲፈራትና እንዲጣላትም አድርገው አለው። ጂኒውም ትዕዛዝ ተፈጻሚ ይሆናል አለ። ማታ ላይም የንጉሱን ሴት ልጅ ያገባው ሰው ሚስቱ ጋር ሲጠጋ ጂኒው እያነሳ ከሷ ያርቀዋል። አሁንም ወደ እሷ ሲቀርብ እንደገና ከእሷ እያነሳ ያርቀዋል። የንጉሱም ሴት ልጅ በጣም ተናደደች። ለምንድነው ከኔ የሚርቀው ሚስቱ ሆኜ ለምን ከኔ ይሰለባል እያለች መናደድ ጀመረች። ያገባትም ያ አካል እሱን በጣም እየደነገጠና እየፈራ ይመጣል። ቀኑን ሙሉ ምንም ሳይሆን ይቆይና ልክ ማታ ላይ ወደ እሷ ሲቀርብ ጅኒዋን ስቶ ከእሷ እያረቀ ይወስደዋል። ነገሩን በጣም ሲደጋገምበት በጣም ይፈራና እሷን ማግባት አልፈልግም ይላል። ንጉሡ ጋርም ሄዶ ይቅርታን ጠየቀ። እኔ ከዚህ በኋላ ልጆትን ማግባት አልፈልግም ሰላማዊ ኑሮን መኖር እፈልጋለሁ። ንጉሥ ሆይ ይቅርታ አድርጉልኝ፣ ወደ መጣሁበት ልመለስ ነው አላቸውና ንጉሱ እንኳን ለምንድነው? እንደው ልጅን ማግባት የማትፈልገው ምን አይተህ ነው እያሉ ቢጠይቁትም እሱ ግን በጣም ደንግጦ ስለነበር አልፈለግም ብሎ ሄደ። ጂኒውም ሃሳቡ እንደተሳካለት ለአላዲን ይነግረዋል። አላዲንም በጂኒው ሥራ በጣም ተደሰተ። እናቱ ጋር የሚሄድና እንደገና ንጉሱ ጋር ሄዳ እንድታስታውሰው ይነግራታል። እናትም እሺ ብላ ንጉሱ ጋር ገባች። ንጉሥ ሆይ ለምንድነው ቃሎትን ያጠፉት ሴት ልጆትን እኮ ለልጄ ከሶስት ወር በኋላ እንደሚድሩልኝ ቃል ገብተውልኝ ነበር አለቻቸው ንጉሱም አዎ በጣም ይቅርታ አድርጊልኝ ይህንን ማድረግ አልነበረብኝም ነገር ግን አሁን ፈቃደኛ ነኝ ግን የንጉሱ ሴት ልጅ ያቀረበችው ብዙ መስፈርት አለ እሱን የምትችይ ከሆነ እንደምድርልሽ ቃል እገባለሁ አላት የአላዲን እናትም መስፈርቱ ምንድን ነው ብላ እየፈራች ጠየቀች መቶ የተዋቡ ሰራተኞች ከላያቸው ላይ ብዙ ወርቅንና ብርን ተሸክሞ መምጣት አለባት አላት። የአላዲን እናትም ይህንን ስትሰማ በጣም ደነገጠች። ይህ ሁሉ ኬትን የምናመጣው ብላ ንጉሡን ተሰናብታ ትወጣና ለልጇ ትነግረዋለች። አላዲንም ይህንን ሲሰማ እናቴ ሆይ ይህ እኮ በጣም ቀላል ነገር ነው አለና ፋኖሱን ያመጣዋል። ጂኒውም ወጥቶ ምን ልታዘዝ አለው። ወዲያውኑ ብዙ ወርቅና ብርን የተሸከሙ መቶ ሰዎችን አምጣልኝ አለው። ጂኒውም ምንም ደቂቃ ሳይፈጅ ብዙ ወርቅና ብርን የተሸከሙ ሰዎችን አመጣለት። እናትም ባየችው ነገር በጣም ተገረመች። አላዲንም ሀያ እናቴ፣ ጊዜ አታጥፊ አሁኑ ነው ሂጂ አላት። የአላዲን እናትም እሷም ተውባ መቶ ሰዎቹን አስከትላ ወርቅና ብርን ተሸክመው ንጉሡ ጋር ገባች። ንጉሡ በዚህ ፍጥነት በመመለሷ በጣም ተገርሞ ነበር። እኔ ይህንን መስፈርት ታሟያለሽ ብዬ አልጠበቅኩም ነበር፣ ነገር ግን አንቺ በቃሌ ስለተገኘሽ አሁኑኑ ልጃችንን መዳር እንችላለን። አለት አላዲንም ከኋላ በነጭ ፈረስ በጣም አምሮበትና ተውቦ እሱም እንደዛው ብዙ ወርቅና ስጦታዎችን የተሸከሙ ሰዎችን በእነሱ ታጅቦ ንጉሡ ዘንድ መጣ። ንጉሡም የአላዲንን ግርማ ሞገስ ሲመለከት ወዲያውኑ አቀባበል አደረገለት። ንጉሡም ለአላዲን እኔ እንድትኖረው የምፈልገው ከእኔ ጎረቤት ነው፣ ከልጄ መራቅ አልፈልግም፣ አለው አላዲንም ይሄ ችግር የለውም አያሳስብህ አለው። ወዲያውኑ ከሱ ጋር ከሄደ በኋላ ጂኒውን ያወጣውና ከንጉሱ ቤት ጎን ትልቅ ቤተ መንግሥትን እንዲሰራለት ያዘዋል። ጂኒውም ትዕዛዝ ተፈጻሚ ይሆናል አለውና ከንጉሱ ቤተ መንግሥት ጎን የሚያምር ትልቅ ቤተ መንግሥትን ይሰራለታል። ማታ ላይም የንጉሱ ቤተ መንግስት ውስጥ ትልቅ ድግስ ይዘጋጃል። ሰዎች ሁሉ በደስታ እየተመለከቱ ነበር። አባት በጣም ተደስቷል። የአላዲን እናትም እንደዛው። አላዲን በስተመጨረሻ የሚፈልገውን ነገር በማሳካቱ በጣም ደስተኛ ሆኖ ነበር። በሌላ በኩል ግን ያ ጠንቋይ አላዲን በትልቅ ቤተ መንግስት ውስጥ እየኖረ መሆኑን ሲያውቅ እንዳመለጠና ፋኖሱን እንደወሰደ እየተጠቀምበት እንደሆነም ያውቃል። ጊዜን ለማባከን አልፈለገም። ቀጥታ ወደ አላዲን ቤት መጣ። ባየው ነገር በጣም ተገረመ። አላዲን ትልቅ ቤተ መንግስትን ሰርቶ የንጉሱን ሴት ልጅ አግብቶ እየኖረ ነበር። ስለዚህ ከአላዲን ፋኖሱን እንዴት አድርጎ እንደሚወስድበት ማሰብ ጀመረ። ብዙ አዳዲስ ፋኖሶችንም ከገበያ የወጣና በውድ ይገዛል። በየሰው ቤቱ እየዞረ የድሮ ፋኖስ ያለው በአዲስ የመቀየሮ ማለት ጀመረ። ሰዎች በጣም ተገርሞ ያዩታል። ይሄ ሞኝ ሰው እንዴት የድሮ ፋኖስን በአዲስ ይቀይራል? እያሉ በቤታቸው ውስጥ ያለውን አሮጌ ፋኖስ እያወጡት በአዲሱ ይቀይሩት ጀመር። በስተመጨረሻም ያ ጠንቋይ ለሁሉም ሲቀይር ከዋለ በኋላ አንድ ፋኖስ ሲቀረው ይህንን አላዲን ጋር ሄጄ ነው መቀየር ያለብኝ ይላል። ወደ አላዲን ቤተ መንግስት ጋር መሄዶ ድምፁን ከፍ አድርጎ የድሮ ፋኖስ ያለው በአዲስ የመቀይረው ያለምንም ክፍያ እያለ መጮህ ጀመረ። የአላዲን ቤተ መንግስት ውስጥ አንድ ሰራተኛ ነበረች። የጠንቋዩን ንግግር ስትሰማ ወዲያውኑ አላዲን አስደስተዋለሁ ብላ በማሰብ ለአላዲን ሳታስፈቅደው ያንን የድሮ ፋኖስ አውጥታ ለመቀየር ለጠንቋዩ ትሰጠዋለች። በያዘው አዲስ ፋኖስ ከቀየራትና አሮጌውን ከወሰደባት በኋላ የያዘውን አሮጌ ፋኖሶች እንዳለ ጥሎ ያንን ፋኖስ ብቻ ይዞ እየሮጠ ከዛ መንደር ይወጣል። ራቅ ብሎ ማንም በማያየው ቦታ ላይ እንደሆነ ሲያውቅ ያንን ጅኒ ያወጣዋል። ጅኒውም ምን ልታዘዝ አለሁ? ጠንቋዩን በአላዲን በጣም ተናዶ ስለነበር የአላዲንን ቤተ መንግስት አላዲንን እዛው ትተህ ከነ ሚስቱ አርቀህ ውሰድልኛለሁ። ጂኒውም ትእዛዝ ተፈጻሚ ሆነ ላለቃ ይሆያለና አላዲን ሳያውቅ አላዲን እዛው ባለበት ወዲያውኑ ያንን ትልቅ ቤተ መንግሥት ከነ ሰራተኞቹ፣ ከነ ሚስቱ አንስቶ ራቅ ያለ ቦታ ላይ ይወስደዋል። ጠዋት ላይም ንጉሱ ተነስቶ በመስኮት በኩል ሲመለከት የአላዲን ቤተ መንግሥት የለም። ንጉሱ በጣም ደነገጠ። ወደዛ ሄዶ ሲመለከት ሚስቱም የለችም። አላዲን ግን ነበር። አላዲንን ማስጠርቶ ልጄን የት ነው የወሰድካት? እሷን የማታመጣት ከሆነ እንደምገልህ እወቃለሁ። አላዲንም እኔም በጣም ግራ ገብቶኛል፣ ማን እንደወሰዳት አላውቅም። ነገር ግን ንጉስ ሆይ እናንተ አትጨነቁ፣ ለእኔ አራት ቀንን ብቻ ስጡኝ። በዛ መሀል ልጃችሁን አግኝቼ የማለመጣት ከሆነ ግደሉኝ አላቸው። ንጉሱም በአላዲን ሀሳብ ይስማማል። አላዲንም ተነስቶ ሚስቱንና ቤተ መንግሥቱን መፈለግ ጀመረ። ከበረሃ በረሃ እያቋረጠና እየተሯሯጠ ሚስቱን መፈለግ ጀመረ። ነገር ግን በጣም ድካም ሆነበት። ብዙ መንገድን ተጓዘ። ነገር ግን ሊያገኛቸው አልቻለም። በስተመጨረሻም አንድ ዛፍ ጥላ ስር ቁጭ ብሎ ተክዞ ሳለ ሳያስብ እጁ ላይ ያለውን ቀለበት ሲነካው ያ ትንሽ ጂኒ ይወጣል። አለቃዬ ሆይ ምን ልታዘዛለው? አላዲንም ጂኒውን ሲመለከት በጣም ተደሰተ። ያ ቀለበት እንዳለው ረስቶ ነበር። ወዲያውኑ ሚስቴንና ቤተ መንግሥቱን አንስታ ከንጉሱ ቤት ጎና አስቀምጠዋለሁ አለው ጂኒውም በማዘን አለቃይ ሆይ እኔ ይህንን ማድረግ አልችልም፣ ይህንን ማድረግ የሚችለው የዛ ፋኖስ ውስጥ ትልቁ ጂኒ ነው አለው። አላዲንም በጣም አዘነ። እሺ እንደዛ ከሆነ ሚስቴ ወደ ምትገኝበት ቦታ ይዘህኝ ሄዳለው። ጂኒውም ይህንን ማድረግ እችላለሁ፣ ትእዛዝ ተፈጻሚ ይሆናል አለው። ወዲያውኑ አላዲን አይኑን ጨፍኖ ሲከፍት የራሱ ቤተ መንግሥት ውስጥ ያገኛል። ዞር ብሎ ሲመለከት የሱ ቤተ መንግሥት ውስጥ የምትሰራን አንድ ሰራተኛን ያገኛል። ሠራተኛውም አላዲን መሆኑ ስታውቅ ና ሚስት እወዳለችበት ቦታ ልሰድህ ብለው እየሮጠች አላዲንን ይዛው ወደ ቤተ መንግሥት ትገባለች። ሚስቱ ከአላዲን በመራቋ በጣም አዝና ነበር። ነገር ግን አላዲንን በማግኘቷ በጣም ተደሰተች። ሮጣም ሄዳ አቀፈችው። አላዲን ምን ተፈጥሮ ነው ወደዚህ የመጣችሁት ብሎ ጠየቃት። እሷም ሁሉንም ነገር ነገረችው። እዚህ ከመጡ በኋላም ያ መጥፎ ጠንቋይ እኔን አግቢኝ ከእኔ ጋር ለመኖር ፈቃደኛ ሁኝ እያለ እንደሚያስቸግራት ነገረችው። አላዲንም ይህንን ሲሰማ እሺ ፋኖሱ የት ነው ያለው አላት። ሚስቱም ፋኖሱን ከራሱ ጋር ነው የሚይዘው፣ ኪስ ውስጥ ነው የሚጨምረው አለችው። አላዲንም አንቺ አትጨነቂ፣ እኔ አንድ ሃሳብ አለኝ። ዛሬ ማታ ሲመጣ እሱን ማግባት እንደምትፈልጊ እያሳሳቅሽ ትነግሪዋለሽ። እኔ አሁን ወደ ገበያ ውጥቼ መርዝ ገዝቼ ልምጣ። እያሳሳቅሽ የሚጠጣው መጠጥ ላይ መርዝን ትጨምሪያለሽ አላት። ሚስቱን በሐሳቡ ተስማማለች። ከዛም አላዲን መንገድ ላይ ካገኛት አንድ አሮጊት ልብስሽን ልግዛሽና ብዙ ወርቅ ልስጥሽ አላት። አሮጊቷም ወዲያውኑ ነበር የተስማማቸው፣ የለበሰችውን ልብስ ሰጠችው። አላዲንም ተሸፋፍኖ ወደ ገበያ ይወጣል፣ መርዝንም ማንም ሳያየው ይገዛል። ወዲያውኑ ሚስቱ ወዳለችበት ቦታ ይሄድና ይኸው ይህንን መርዝ እንጊ፣ እሱ ግን እንዳያውቅ አንቺ መጠጣት አለብሽ ይላታል። ያ ጠንቋዩም ሲመለስ የአላዲን ሚስት አላዲን በነገራት መሰረት ሌላ ቀን ስቃለትና አብራው ተቀምጣ የማታውቀው አብራው ተቀምጣ እየሳቀችለት ታጫውተው ጀመር። በመሃልም መርዝ ያለውን መጠጥ አንስታ ትሰጠዋለች። ጠንቋዩ በጣም ተደስቶ ነበር። በዚህ መልኩ ታዋራኛለች ብሎ አስቦ አያውቅ። ወዲያውኑ ምንም ሳያንገራገር አንስቶ ያንን መርዝ ይጠጣዋል። በሰዓቱ እሷ እየጠጣች አልነበረ፣ እሱንም አላስተዋለም። ከጠጣ በኋላ ግን ያማውና መሬት ላይ ይዘረራል። አላዲንም ከተደበቀበት ቦታ ይወጣና ከኪሱ ውስጥ ያንን ፋኖስ ይወስድበታል። ፋኖሱንም ሲያሸው ያ ትልቅ ጂኒ ይወጣና ምን ልታዘዝ አለቃ ይሆን ይለዋል። ቤተ መንግስቱን ከነ ሚስቴ ወደ ነበረበት ቦታ መልሰው፣ ይህን ጠንቋይ ደግሞ ከዚህ መንደር አርቀህ ውሰደው፣ መቼም ወደኛ በማይመለስበት ቦታ አርቀህ ጣለሁ ይለዋል። ጅኒውም ትእዛዘ ተፈጻሚ ይሆናል ይለዋል። ጠዋት ላይም ንጉሱ በመስኮት በኩል ሲመለከት የአላዲን ቤተ መንግስት ሙሉ ለሙሉ ተመልሶ ነበር። በጣም ተደሰተ። ወደ ውስጥም ገብቶ ሲመለከት ልጁ ምንም አልሆነችም። በሰላም ተመልሳለች። በዚህም በጣም ተደሰተ። በአላዲን ተግባርም በጣም ተደሰተ። አላዲንን ማስጠርቶ ይቅርታ አድርግልኝ ተናድጄ አንተን እንደዛ ማለት አልነበረብኝም ብሎ ይቅርታ ጠየቀው። አላዲንም ችግር የለውም ይቅርታ አድርጌልሃለሁ አለው። ከተወሰኑ ጊዜያት በኋላም ያ ንጉሥ ይሞታል። ንጉሱ ከሞተ በኋላም የእሱን ቦታ ተክቶ አላዲን እንዲያስተዳድራቸው ሰዎች ሁሉ ለአላዲን እጅ ይሰጣሉ። በዚህም አላዲን በደስታ መኖር ጀመረ። የዛሬው የአላዲን ምርጥ ታሪክ ይህንን ይመስላል። ከዚህ በፊት በተረት መልኩ እንደሰማችሁ ታውቃለሁ። አስተያየት ካላችሁ ኮሜንት ስራ አስቀምጡ።